ሆሳና በከፍታው ሆኖ ሀዲያ ሆሳና በስራው የሚኮራ ሀዲያ ሆሳና ዝናን ተጎናጽፎ ሀዲያ ሆሳና ስሙን እያስጠራ ሀዲያ ሆሳና በእግር ኳሱ ሜዳ ሀዲያ ሆሳና ላፍታ የማይቆመው ሀዲያ ሆሳና። የ2018 ዓ.ም የኢትዮጵያ ፕሪምየር ሊግ ውድድር በሃያ ተሳታፊ ክለቦች መካከል ከጥቅም ስምንት ጀምሮ እንደሚካሄድ ይታወቃል። ነብሮቹ ለሰባተኛ ተከታታይ የውድድር ዓመታት በሊጉ ለመሳተፍ ይረዳቸው ዘንድ አሰልጣኝ ካሊድ ማህመድን ዋና አሰልጣኝ በማድረግ መሾማቸው ይታወሳል። በክረምቱ የዝውውር መስኮት ያለፉትን ሶስት የውድድር ዓመታት ክለቡ ካደረጋቸው 94 ሊግ ጨዋታዎች ውስጥ በ87 በቋሚነት የተጫወተው ወሳኙ የአማካይ ስፍራ ተጫዋች ብሩክ ማርቆስን ጨምሮ ሰባት ተጫዋቾች ቢለቁም በምትካቸው ከፕሪሚየር ሊጉና ከከፍተኛ ሊጉ በድምሩ አስር ተጫዋቾችን በማስፈረም ቅድመ ውድድር ዝግጅታቸውን በአዳማ ከተማ እያደረጉ የሚገኙት ነብሮቹ አጠቃላይ ዝግጅታቸው ምን ይመስላል ሲል ሀዲያ ስፖርት በአዳማ በብቂላ ስቴዲየም ተገኝቶ ለክለቡ አባላት ጥያቄውን አቅርቧል። አሰልጣኝ በሚሰጠን በየቦታው በሚያስፈልጉ ተጫዋቾች እያንዳንዱ ለየቦታቸው ከሐምሌ ጀምሮ በሚባል ውስጥ አብዛኛው በሚባል ደረጃ አሰልጣኝ በሚሰጠን ኮሚቴ አለ ያ ኮሚቴ በዝግጅት ወቅት እያንዳንዱን ተጫዋች በማስፈረም እና ከዛ የተጫዋች ግዢ ከተፈጸሙ በኋላ ወደ ዝግጅት ገብተናል። ፕሪፓሬሽን ፔሪድ አለ፣ ፕሪፓራቶሪ ፔሪድ ተብሎ በዚህ ሰዓት የሚሰጡ ስልጠናዎች አሉ። የፊዚካል ፊትነስ፣ የታክቲክ፣ የቴክኒክና የሳይኮሎጂ ስልጠናዎች አሉ። አብዛኛውን በቅድመ የመጀመሪያ ሁለት ሳምንታት ላይ የፊዚካል ኮንዲሽኒንግ ኤክሰርሳይሶችን በሚገባ ልጆቹ በደንብ ስልጠናውን ወስደው አሁን ላይ ደግሞ የፍሬንድሊ ማችና ከሳይኮሎጂ ጋር የተገናኙ ነገሮችን አሰልጣኝ በሚገባ እየሰራ ያለበት ጊዜ ነው ያለ። ይሄ ደግሞ አሁን ፍሬንድሊ ማች ስናረግ ክፍተሾቻችን በደንብ በሁሉም በአራቱ ፒላሮች የፊዚካል የታክቲክ፣ የቴክኒክ እና የሳይኮሎጂ የእነዚህን ጋፖች የምናይበት ወቅት ስለሆነ በዚህ በፍሬንድሊ ማች እኚህን ነገሮች ክፍተት የት ነው የሚለውን ነገር በደንብ አይተን በክፍተታችን ላይ የምንሞላበት ሁኔታዎች አሁን እየሰራ ነው። በዛ ላይ ተጫዋች ማስፈረም በኋላ ቀጥታ ወደ ዝግጅታችን ወደ አዳማ ነው ተሰባስበን የመጣ ነው። ያው አዳማ ላይ እንግዲህ የመጀመሪያው ፌዛችንን ያው ከፊትነስ ጋር የተያያዙ ስራዎችን ከኢንዱራንስ እንደዚሁም ደግሞ ከጥንካሬ ጋር የተያያዙ ስራዎችን በመስራት አሁን ደግሞ ወደ ሁለተኛው ፌዛችን ገብተን ከኳስ ጋር የተያያዙ ስራዎችን በመስራት ላይ ነው እንግዲህ ያለ ነው። ጥሩ ነው፣ እስካሁን ያለው የዝግጅት ሂደታችን ታችን አሪፍ ነው። ያው ባለን ልጆችን እየሰራ ነው ያለ ነው ያሉ ልጆችም ወጣቶችም አሉ ሲነር ልጆችም አሉና ሁለቱንም ነገር በማማከለ እየሰራ ነው። አጠቃላይ ዝግጅቱ እስካሁን ሰዓት እንደነሳው እስካሁን ሰዓት ባለ መንገድ በመልካም መንገድ እያደ ነው ያው ዝግጅታችን ቆንጆ ነው። ለ2018 20 ቡድኖች ይወዳደራሉ። ከዚህ አንጻር የኛ ዝግጅት ደግሞ ኦልሞስት ጥንከር ያለ ዝግጅት ማድረግ ይጠበቃል። ስለዚህ ወደ ናሲወር መጨረሻ አካባቢ ኦልሞስት ወደ ዝግጅታችንን አዳማ አድርገናል። እንደሚታወቀው ቡድናችን ኦልሞስት ከ2017 ውላቸውን ያደሱ ሰባት ልጆች ብቻ ነበሩ። ከነበሩት ደግሞ ዘጠኝ ልጆች ውላቸውን ወደ እኛ እንዲያድሱ ና አስር ተጨማሪ ልጆች በማድረግ ኦልሞስት ሀያ ሰባት ልጆች ነው ቡድናችን ውስጥ ያለው። እስከዚህ ውስጥ ሀያ አምስት ልጁ ዝግጅት ጀምሮ ጥሩ ዝግጅት እያደረግን ያለበት ሁኔታ ይታወቃል። ዞሮ ዞሮ ዝግጅት ሚያልቅ አይደለም ውድድር እስከጀመረን በኋላ እየተጋጣሚያችን አይነት ያለን ጉድለት ምንድን ነው የሚለውን ነገር እስከ ውድድሩ መጨረሻ ድረስ ዝግጅታችን እያደረግን ምን ቀጥል ሆናል። ዞሮ ዞሮ በአዳማ የነበረን ዝግጅት ጥሩ የሚባል ብሎ ብሎ መውሰድ ይቻላል። አሁን በአዳማ ከተማ ነው እየሰራ ነው ያለ ነው። እስካሁን ያለው ነገር ጥሩ ነው። ጥሩ ሁኔታ እየተዘጋጀ ነው። ውድድሩም እየቀረበ ነው። የወዳጅነትም ጀምረናል። ወዳጅነት ጨዋታ ጀምረናል። ዝግጅቱ ጥሩ ነው። ያው ሀዲያ ሆሳዕና 2018 ዝግጅት አዳማ ላይ ገብተናል። ረዘም ከባል ከመስከረም በፊት ነው የገባነው። ጥሩ ዝግጅት አዳዲስ ልጆች አሉ፣ ብዙ ወጣቶች አሉ። ከእነሱ ጋር ረዘም ላለ ጊዜ ትሬኒንግ እየሰራን ነው ያለነው በጥሩ ሁኔታ እየተዘጋጀን ያለ ነው። ዝግጅቱ አሪፍ ነው። ለ2018 ጠንከር ያለ ውድድር ይመስላል። ምክንያቱም ሀያ ክለቦች ናቸው ረጅም ጉዞ ነው። ስለዚህ የእኛ ቲም ደግሞ በጣም ብዙ ወጣቶች ናቸው ዘንድሮ የተሰራው ቲሙ በተሻለን አቅም እንግዲህ የተሻለ ውጤት ያምነውን ከዛ የተሻለ ለማምጣት እንግዲህ ጠንክረን እየሰራን ነው። ዝግጅቱ ከአንድ ወር በላይ ተዘጋጅተናል። ጥሩ ዝግጅት ነው ያደረግ ነው። ያው ስብስቡም ነባር የነበሩት ጠንካራ ጠንካራ አሉ፣ ውሎ የነበራቸው እዛ ላይ ነው። እኛም የተጨመርነው ልናግዛቸው። አሪፍ ስብስብ ነው ለውድድርም ዝግጁ። ዝግጅቱ ቆንጆ ነው። በጣም ጠንካራም ትሬኒንግ ነበር። ከዛ በኋላ ወደ ኳስ ነው የገባ ነው። እየተዋህደን ነው አሪፍ ቅንጅት ላይ ነው ያለ ነው። ዝግጅት ያው በጣም አሪፍ ነው። በጥሩ ሁኔታ እየተዘጋጀን ነው። ፊትነስ እና እንዲሁም ታክቲካል ስራዎችን እየሰራን በጥሩ ሁኔታ እየተዘጋጀን ነው። ወደ ሀያ አምስት የሚሆኑ ሰዎች አሉን ያው እዚህ ዝግጅታችን ላይ እንደ ስኳድ። ያው ስኳዳችን በጣም ሰፊ ነው፣ ጥልቅ ነው ባንልም ግን ደህና ነው። ምንም አይለም። ያለን ነገር ባሉት ልጆች ላይ ከነዚህ ሀያ አምስት ልጆችን በማካተት እንደዚሁም ደግሞ አሁን በቅርቡ ከኛ ጋር ጆይን የሚያደርግ የበረኛም አለ እሱም ይመጣል እሱ ሲካተት ደግሞ የተሻለ ደግሞ የተሻለ ጥንካሬ ይኖረዋል ብለን እናስባለን እና እንዳ አጠቃላይ ያው አሁን ላይ ባሉት ሜይቢ ካልተሳሳት ወደ ከበረኛው ጋር ጨምሮ ወደ ሀያ ስድስት ወይም ሀያ ሰባት የሚሆኑት ልጆች ይኖሩ ናል ተሰጠን በጀት አንጻር ቦታው ላይ ሊመጡ የሚችሉ ልጆችን በረከት ቦታም በብሩክም ቦታም በለቀቁ በሌሎችም ተጫዋቾች ቦታ ይመጥናሉ ብለን ያሰብነውን ከአሰልጣኝ ጋር በመሆን ጥሩ ስራ ሰርተናል። ሆፕፉሊኝ ልጆች ያው የግዴታ እነሱን ሙሉ በሙሉ ይተካሉ ባይባልም አትሊስት እነሱ የሚሰጡትን አገልግሎት ለክለቡ በሚገባ ይሰጣሉ ብለን ተስፋ እናደርጋለን። አሁን እንደ አመቱ ካለን ዝግጅት አንጻር ኦልሞስት ሀያ ቡድን ነው የሚወዳደረው። አምና የነበረን እንኳን ስናይ ሰላሳ አንድ ተጫዋች ይዘን ነው ዝግጅት ያደረግ ነው። አስራ ስምንት ቡድን ነው የነበር ነው። ዘንድሮ ደግሞ ሀያ ቡድን ነው፣ ሰላሳ ስምንት ጨዋታ እናደርጋለን። የኢትዮጵያ ዋንጫ አለ። ከዛ አንጻር ተጨማሪ ዲፓርትመንቶች ላይ ተከላካይ ላይ አጥቂ ላይ የሚፈልጉ ቦታዎች አሉ ተከላካዩ። ስለዚህ ከዚህ አንጻር ተጨማሪ ተጫዋቾች እንደ ቡድን ያስፈልገናል። ግን ዞሮ ዞሮ ተጫዋች ለማምጣት ደግሞ የፋይናንስ ሕጉ ይዘናል የሚል ከጽህፈት ቤት አካባቢ እነሱ ነገሮች አሉ። ግን እንደ አጠቃላይ በተለይ በዋናነት ተከላካይ ዲፓርትመንትና አጥቂ አካባቢ ተጫዋቾች እንደሚያስፈልጉ በግልጽ የሚታዩ ነገሮች አሉ። ስለዚህ እነዛ ነገሮች የሚሞሉ ከሆነ የተሻለ ውድድር አመት እናሳልፋለን ብዬ ተስፋ አረጋለሁ። ግብ ጠባቂዎች ጋር ያለኝ ነገር ያው አሁን ከኛ ጋር ይሰሩ ያሉት ሁለት ግብ ጠባቂዎች ናቸው። አንድ ግብ ጠባቂ ከውጭ የሚመጣ አለ። የወረቀት ስራዎች የሚቀሩ አሉ። እሱን እያለቀ ነው። አሁን ላይ ባለው ግን ከሁለቱ በረኞች ጋር ጥሩ ጥሩ ተዘጋጅተዋል። ለጌሞ ጥሩ ነገር ላይ ናቸው ያሉት፣ ጥሩ ፐርፎማንስ ላይ ናቸው ያሉት። ሲመጣ እሱም ተቀላቅሎ ከሶስቱ ጋር ተፎካከረው አንድ ዋና በረኛ እንመርጣለን። ያው እግር ኳስን አስቀድሞ መገመት ይከብዳል። ግን ያው ከወጡት ልጆችና አሁን ካለው ስብስብ እንዲህ ነው ብለን መናገር አንችልም። የነበሩትን ልጆች ያላቸውን አቅም ምናምን በደንብ ነው የምናውቀውና አሁን ትንሽ አዲስ ነው። ትንሽ ደግሞ ይሄ ሲቲ ካፖችንም ምናምን አለመወዳደራችንም ያለንን አቅም ለማወቅ ትንሽ እንቸገራለን ብዬ አስባለሁ። ጅምር ላይ ሊጉ ላይ ትንሽ የሚፈትኑ ነገሮች ይኖራሉ ብዬ አስባለሁ። ግን እንደ ቡድን የሚጎለንም ነገር ነው እንዳለ የሚሰማንና ያ የሚጎለንን ነገር ማንደፍን ከሆነ በጣም አድካሚ ነው ውድድሩ ሊጉ ረጅም ውድድር ስለሆነ የልጆች ጉዳት ምናምን፣ እስኳዱ ደብዙ በጣም ጠባብ በጣም በጣም እና እሱን ነገር ላይ ቢታሰብበት ጥሩ ነው የምለው። እስኳዱ አምና የነበሩ ልጆች አሉ፣ ጠንካራ ልጆች የለቀቁብን አሉ፣ አዳዲስ የመጡ ጥሩ ጥሩ ልጆች አሉ። ከሱፐር ሊግም እዚህም እዚህ ሚዲያው እንትን ላይ ሊጉም ላይ የነበሩ አሉ። ያው ዞሮ ዞሮ በጌም ነው ሰው የሚፈተሸው። ዝግጅት ላይ በጣም አሪፍ ናቸው። የኳስ አቅማቸውም ጥንካሬያቸውም ጥሩ ሆነው እየሰሩ ነው። በጌም ደግሞ የተሻለ የሚያሳዩበት አመት ነው ብዬ አስባለሁ። ጠንካራ ልጆች ለቀውብናል፣ እውነት ነው ያመጡትን ደግሞ እንግዲህ የሚችሉትን ሰርተው የተሻለ አምን ያሳለፉትን ልጆች ያቃሉ አቅማጫውን የተሻለ ለመስራት እንግዲህ የተሻላቸውን እያደረጉ ነው ያሉት። እንግዲህ እናያለን፣ በጌም አሪፍ የሚሆን ይመስለኛል። እስኳዱም ምናምን ብዙ የሚደግፉ ልጆች መጥተዋል። ከነሱ ጋ ሆነን ጥሩ ነገር ለማሳየት ትንሽ ጌሙም የሚበዛል ሁለት ሺ አስራ ስምንት ወደ ሰላሳ ስምንት ጨዋታ ነው ያለው እና ደግሞ ጥሩም የሚያግዙ ልጆች መጥተዋል። ከእግዚአብሔር ጋር ጥሩ ነገር እናሳያለን ብለን እናስባለን። እኔ በጣም በምፈልገው ወይም እንትን ብሏል ም ሳይሆን ያው ባለው እንግዲህ እንግዲህ እዚህ አጠቃላይ ያለው የፋይናንሽል ክራይስ እንትኖች ሂደቶች አሉ ና ያ ያው ይገድብሃል በፈለግከው ጥልቀት ወይም ዳትሄድ ወይም ደግሞ ከተጫዋች ጋር ያለው ድርድሮች በተሻለ መንገድ እንዳያልቁ ያየኛው የገንዘብ ሂደቱ ትንሽ ችግር ሆኖ ብናል። አሁን በአጠቃላይ ባለው እንትን ውስጥ ማለት ነው ግን ዛም ሆነው ባላንስ አድርገን በተቻለን አቅም ቲሙን ሊያጠናክር በሚችል መልኩ በተቻለን አቅም ባላንስ አድርገን የተሻሉ ልጆችን ይዘናል ብለን ነው የምናስበው። አሁን እንግዲህ እንደ አዲስ ነው ብትሄደው አንደኛው ያው ከራስህ ጋር አንተ ከምታስበው እሳቤ ጋር ሊሄዱ የሚችሉትን ሂደቶችን እነዛን የማስረጥ ስራዎች ላይ ነው አሁን እየሰራን ያለ ነው። እንደ አጠቃላይ አምና የነበረን የራሱ የሆነ ጉዞ አለው። ራሱም የነበረው አሰልጣኝ የራሱ የሚሄድበት የጨዋታ መንገድ አለው። እኔ ደግሞ አሁን በመጣሁበት ሂደቶች ውስጥ ደግሞ እኔ ከማስባቸው የራሴ ሀሳቢዎች አሉ ና ከዛ ሀሳቢዎች ጋር ደግሞ ቲሙን የማዋሀድ ስራ ነው። ያው ካየወት ለራሴ ወደ ራሴ መምጣት አለባቸው ከእኔ ያጫወት ሂደቶች ጋር ይሄዳሉ የሚላቸውን የስልጠና ሂደቶችን እነዛን በመስጠት ወደዛ ሂደቶች ውስጥ እንግዲህ የሚሄዱበትን ሂደቶች ነው የምትሄደው ና ያንን የማዋሀድ ስራ አዲስ አጠቃላይ ማለት ቡድናችን ላይ ከነበሩ ብዙ ልጆች ነበሩ። የለቀቁም በርካታ ልጆች አሉ ና ያንን አዋህደ ወደ ራስ ሂደቶች ውስጥ መጥተው ልጆቹ የራስህን የጨዋታ መንገድ የሚከተሉበትን ሂደት ለማስኬድ ነው አሁን ላይ ያው እየሰራን ያለን ዝግጅት ሂደታችን። ያንን የማዋሃድ ሂደቶችን ነው እንግዲህ ከነበረው ጋር አያይዘ አሁን ላይ ደግሞ ካላቸው ልጆች ኳሊቲ ጋር አዋህደ ወደ ራስህ የጨዋታ መንገድ እንዲመጡ የማድረግ ሂደቶችን ነው አሁን ላይ እየሰራን ያለ ነው። ያው ባሉት ክፍተቶች ከዚህ በፊትም ያው ኦልሞስት ሊስት ይዘን ነው ወደ ገበያም ገብተን ተጫዋቾችን እያስፈረምን የነበረው። አሁንም የሚጎሉ ቦታዎች ላይ በተለይ ወደ ጌም ስንገባ የተወሰኑ ክፍተቶችን እንደ እንትን እያየን ነው። እነዛን ክፍተት አለ ብለን የምናምነውን ለምሳሌ ትላንት በረኛ ያስፈልገናል፣ በረኛ የግድ ያስፈልጋል በሚል ስለተማመንን ያንን እርምጃ እንደ ቲም ወስደናል። አሁን ደግሞ ባሉ በጀትና የሚገድበን ነገር አለ። ገንዘብ ሰባ ሚሊዮን ነው፣ ፌዴሬሽን የፈቀደልን ያንን ሰባ ሚሊዮን አጣጥመን በክፍተቶቻችን ላይ በጀት ባላንስ እየሰራን በዛ ቦታ ላይም አሁን ለምሳሌ በተከላካይና ዲፌንሲቭ ሚድፊልድ ላይ የሁኔታዎችን እያየን ከበጀት አንጻር ያለን ነገር አይተን ቦታው ግዴታ መሸፈን አለበት ብለን ስላመንን ያን ነገር በቀጣይ እና ጥራት ላይ ትንሽ ችግሮች አሉ። ቡድኖች አብዛኞቹ የተቸገሩበት ሂደቶች አሉ። እኛም ላይ እንደዛው የተቸገርንባቸው ሂደቶች አሉ። ተጫዋች እንደፈለግ ካታገኘም የተጫዋች ጥራቱ ምክንያቱም ለሀያ ቡድን ሲበትን እነዛን ተጫዋች ነው ያው የተቀራመጥክ ምት ወስደው ና አንዱ ትልቁ ፈታኝ የሆነብን በዘንድሮ ከድርድርም ጋር ጀምሮ ፈታኝ የሆነብን ነገር አንዱ ይህንን ነው። ምክንያቱም እየተሻማህ ነው ተጫዋቾችን እንትን ምታደርገው የተሻለ መክፈል የቻለ ቡድን የተሻሉ ተጫዋቾችን እያገኘ ሄደበት ሂደቶች ነበሩ ና ከዛ ከዛ አንጻር ከተጫዋች ጥራት ማነስ አንጻር ያው አብዛኛው ቡድኖች ላይ ፈታኝ የሆኑ ነገሮች ይኖራሉ ብዬ አስባለሁ። አወዛጋቢ በነበረው 25 ክለቦች ተሳትፈው 1 11 ክለቦች ወደ ታችኛው ሊግ ከወረዱበት ከ2000 ዓ.ም የኢትዮጵያ ፕሪምየር ሊግ በኋላ ለመጀመሪያ ጊዜ 20 ክለቦች መካከል የሚካሄደው የኢትዮጵያ ፕሪምየር ሊግ ውድድር አንድ ክለብ በሊጉ ብቻ 38 ጨዋታዎችን የሚያደርግ ይሆናል። ሀያ ቡድን በመሆኑ አንደኛው የጨዋታውን ብዛት በዛው ልክ ብዙ ነው እና እዛ ላይ ደግሞ ያው ስኳድህ በጣም ካልሰፋ ተደራራቢ ጨዋታዎች ስለሚኖሩ ምናልባት ከጉዳት ጋር ከምናምን እንዲ ተያይዞ የሚገጥሙ ፈታኝ የሆኑ ነገሮች ሊኖሩ ይችላሉ። እዛ እዛ ላይ በተቻለ አቅም የልጆችን አቅም ሴቭ እያደረግ መጠቀም ያለብህ ሂደቶች ይኖራሉ። እነሱ እነሱን ለእንጁሪ ጋር ከምናም ተያይዞ እንዳይገጥሙ ከስልጠናም ከምንም ጋር ተያይዞ እነዛን ፕሮቴክት እያደረግ ያለን ሪሶርስ በአግባቡ እንዴት መጠቀም እንዳለብህ እሱን ማወቅ መቻል ያስፈልጋልና እነዛ እነዛ ነገሮች ትንሽ ፈታኝ ይሆናሉ ብዬ አስባለሁ። ከባድ የሚያደርገው ያው የወራጁ መብዛቱ አስቸጋሪ ነው። ያው እንደ ውድድር ለኛ ብቻ ሳይሆን አጠቃላይ እንደ ሊግም ከባድ ነው። ከቡድን አራት መውረድ ከባድ ነው። እሱ አስቸጋሪ ነው የሚሆነው። ሁሌ ግን ያንተ ሀሳቢ ያደርግ አይደለም ምሰራ ሁሌም እንዳነሳውለ ከፊት ያሉ ነገሮችን እያሰብክ ምሰራው ና ሁሌም ውድድር ላይ የትኛውም ውድድር ላይ ቢኖር ቻሌንጆች ይኖራሉ ያን ቻሌንጆች ተቋቁመ ደግሞ በዓመት ውስጥ ሊገጥመና ሊያጋጥም የሚችለው ነገር ፈተናዎችን ተወጥተ የዓመቱ መጨረሻ ላይ ሁሌም ነገሮች የምታዩና እኛ በዛ ልክ የተሻለ ስራዎችን ለመስራት እየተዘጋጀ ነው ካሉ ልጆች ጋር ቦታው ሁለት ቦታ ሆነ እንጂ አጠቃላይ ሁሉንም ቡድኖች ታገኛቸዋለ። ምድብ ምናምን የሚባል ነገር ሳይሆን አሁን ቦታ ቦታዎች ናቸው፣ ቦታዎች ናቸው። አዲስ አበባ የመጀመሪያ ጨዋታን አዲስ አበባ ሜዳ ላይ ታደርቃለ፣ ቀጥሎ ድሬዷ እያለ እዚህ አዳማ፣ ከዛ ደግሞ አዋሳ እያለ ነው የሚሄደው። ያ ውድድር ቦታዎች ይለወጣሉ እንጂ አጠቃላይ ያው አስራ ዘጠኝ ጨዋታዎች ውስጥ እነዚህን ሁሉን እንታይት ቡድኖች ታገኛቸዋለና ያው ያው ምን ምክንያት ወንድብል ሳይሆን ጃስ አጠቃላይ ያው ውድድሮቹ እነዛን ነው የምትሄደው። ረጅም ርቀት ነው የምትሄደው። ና ያ ነገር ነው እንግዲህ ያለው። ያው ምናልባት አንዱ አዳማን ስንመርጥ ሆሳዕና ላይ ያደረግነው ዝግጅት አንደኛው አብየር ሳሙስ ስታዲየም ዝግጅት እንዳናደርግ እድሳት ላይ ነው ያለው። ሁለተኛ ሌሎች አማራጮች ከጨፌ ጋር ተያይዞ ዝግጅቶችን በበቂ ሁኔታ ማድረግ አንችልም። ያው ክረምት ነው፣ ሆሳዕና ዝናብ አለ ይታወቃል። አዳማ ደግሞ ቢዘንብም እንኳን ሜዳው ከተኩል ደቂቃ ከአንድ ሰዓት በኋላ ኦልሞስ የመድረቅ ሁኔታዎች አሉ። ስለዚህ ምቹ ሜዳ የምናገኘው አዳማ ነው። ሁለተኛ ደግሞ አብዛኛው ወደ ከአምስት በላይ ቲሞች ዝግጅታቸውን እዚህ እያደረጉ ነው። ሁለቱ ምክንያቶች አዳማን እንድንመርጥ አድርጎናል። ያለው ነገር ከሜዳ ጋር ተያይዞ እዚህም አካባቢ ችግሮች አሉ። ምክንያቱም ብዙ ቲሞች ለዝግጅት እዚህ መጥተዋል። ከዛ አንጻር እየተቸገርን ነው። ግን ዞሮ ዞሮ ወዳጅነት ለማድረግ ከ ክረምትም ከተያይዞ የነበሩትን ነገሮች ለመቅረፍ አዳማ የተሻለ የሚል ከጽህፈት ቤትን ጋር በመነጋገር እዚህ ዝግጅታችን ልናደርግ ችላለን ማለት ነው። በ2017 የውድድር አመት፣ በ48 ነጥብ ሰባተኛ ደረጃ ይዘው ያጠናቀቁት ነብሮቹ በዘንድሮ የውድድር አመትስ ደጋፊው ከክለቡ ምን አይነት ውጤት ይጠብቅ ስንል ጠይቀናል። ያለኝ ያው የኮንትራት ጊዜ አንድ አመት ነው፣ ግን ያ ሆነ ማለት ደግሞ ከቡድኑ ጋር አልቀጥልም ወይ እንዲያልን መናት አይደለም። አሁን ላይ የአጭር ጊዜ እቅዶች ነው የሚኖሩ የአጭር ጊዜ እቅድ ጋር አንጻር ቲሙ ላይ የተሻለ ነገር ለመፍጠር የተሻለ ውጤት ለማምጣት ነው አሁን ላይ የምትሰራው። ከውጤት ጋር ተያይዞ ደግሞ ስትመጣ ከቡድኑ ጋር የሚኖርህ ኮንትራት እየረዘመ በሄደ ቁጥር ደግሞ የምታስባቸው ሂደቶች ይኖራሉ። እዛ ውስጥ ደግሞ የግዴታ ነው ወጣት ተጫዋቾችን ማካተት ያው የግዴታ ነው የሚሆነው ወጣት ቡድን ከሚሰሩ አሰልጣኞች ጋር ከእነሱ ጋር በመነጋገር ቡድኑ ላይ ካሉት አጠቃላይ ማለት ሀዲያ ላይ ካሉ ወጣት ተጫዋቾች ጋር እነሱን ደግሞ በማየት ወደ ተሻለ ነገር ወደ ቡድኑ እንዲመጡ የማድረግ ሂደቶች ይኖራሉ። አሁን ላይ ያው አንድ ተጫዋች ወደ ቡድኑ ጆይን አድርገናል። ደረጀን እዚህ ታያችሁት። አንድ ተጫዋች ከዛም አምጥተናል። ካለብን የሂደት ችግር አንጻር ማለት ነው። አንደኛ ከመጣቸው ደግሞ የጨዋታ ጊዜ የምትሰጣቸው ሰዓቶች አሉ። እነዛ እነዛን ለማድረግ ደግሞ ካለው የውድድር ሂደት ጋርም እያቀናጀ ያንን የምትሄድበትም ነገር አለ። አምጥ ተቁጭ ማድረግም ብቻም ሳይሆን የተወሰነ ነገር እዛ ላይ ማሳተፍ ያለብ ሂደቶች ስለሚኖሩ በበዛ ቁጥር እነዛን እድል የመስጠት ነገሮች ትንሽ ስለሚያስቸግሩ አሁን ባለ ሂደቶች ውስጥ ያንን ታሳቢ አድርገን አንድ ልጅ አምጥተናል። በሂደት ደግሞ እያየን የተሻሉ ደግሞ ጥሩ የሆኑ ልጆች ካሉ ደግሞ እነዛን የማምጣት ሂደቶቹ የሚቀጥል ነው የሚሆነው። እንግዲህ ኳስ በየጨዋታው የሚገጥሙ ብዙ ነገሮች አሉት እና በተቻለ አቅም ጥሩ ጠንካራ ቡድን መስርተ ወደ ደረጃ ተፎካካሪ የሚሄድባቸው ሂደቶችን ለመሄድ ነው የምትሰራው። መጀመሪያ አካባቢ ላይ ቡድኑን ሴኩር የማድረግ ስራዎች ናቸው መጀመሪያ መሰራት ያለባቸው፣ ቡድኑን ወደ ወዳጅ ወደ ምና ወደዛ አደጋ ውስጥ እንዳይገባ። የመጀመሪያው ትልቁ ስራህ ሊሆን የሚገባው ቡድኑን በመጀመሪያዎቹ ባሉት ጨዋታዎች ላይ የተሻለ አቅም ፈጥሮ ራሱ ሴኩር አድርጎ ከዛ በኋላ ነው የቲምህ ኮንፊደንስ እየመጣ ሲሄድ ወደ ተሻለ ደረጃ ትሄዳለና የመጀመሪያው ትልቁ ስራ መሆን መቻል ካለበት እንደኔ እንደኔን ማስበው ቡድኑን ይሄ ወራጅ አደጋ ውስጥ እንዳይገባ የመስራት ስራዎቹን እሱ ላይ ትሰራለህ። ከዛ ደግሞ እያየ ደግሞ ወደ ደረጃ ያልከው ወደዛ እምትሄድባቸው ሂደቶች ይኖራሉ። ግን የመጀመሪያው ስራ ሊሆን የሚገባው ቡድኑ ሴኩሪቲ የማድረግ ስራዎች ላይ እሱ ላይ ሞር አሁን ላይ የማስበው እሱን ለማድረግ ነው። ቲማችን ላይ ሲኖሮችም ወጣቶችም ማለት የተቀላቀለ ቲም ነው እና በአጠቃላይ ግን ቆንጆ ነው ቲሙ ያለበት ደረጃ። በዛ ልክም ወጣቶችንም ለማፍራትም ሲኖሮችንም ቢሆን ያለንን ልምድና ያለን ነገር ለመስጠት ና ቲማችን ደግሞ ቲማችንን ከፍ አድርገን ካለፈው ነገር ከፍ አድርገን ቲማችን 2018 ሻለ ደረጃ እናደርሳለን ብዬ ነው አስበን እየሰራን ያለን። መልካም ነገሮችን ደጋፊ የሚደሰትበትን አመራሩ የሚደሰትበትን ተጫዋቾችም እኛም ተደስተ እናሳልፍበት ጊዜ እንዲሆን ነው የሚወጣ ከዚህ በፊት የኛ የቲሙ ባህል አለ፣ ረጅም ጊዜ ና የመከላከል ጥብቅ ነገሩ ምናምን እሱ ነገር በደንብ አሁን ላይ እኔንጃ፣ በደንብ የቲሙ ትልቁ ባህል ነው ብዬ ነው ማስበው ና ያን ነገር ለማስቀጠል ትንሽ የሚያስቸግሩ ሁኔታዎች እንዳሉ ነው የሚሰማኝ ና ያንን ነገር ደግሞ የክለቡ ቴክኒካል ዳይሬክተርም አለ አሰልጣኞችም አሉ የክለብ ጽህፈት ቤትም ይህን ተደጋግፎ መስተካከልና መታረም ቢችል ጥሩ ነው ብዬ ነው የማስበው። ያው አሪፍ ነው፣ ሀያ ክለብ ነው፣ በጣም ብዙ ነው ጌሙ፣ አያልቅም ዘንድሮ፣ በጣም ረጅም አመት ነው። በዛ ላይ ጥሎ ማለፍ አለ። እሱን እስከ መጨረሻ የምንጓዝ ከሆነ በጣም ከሀምሳ ወደ ሀምሳ ጌም አካባቢ የምንጫወትበት አመት ነው የሚሆነው ዘንድሮ። ዞሮ ዞሮ ሰው ራሱን ካዘጋጀ፣ ጠንካራ ነኝ ብሎ ካሰበ፣ ራሱን አቅሙን አውጥቶ ከተጫወተ ሁሉም ጠንካራ የማንሆንበት ምክንያት የለም። ጠንካራ ቲም ነው ሀዲያ። እኔ ከመጣሁ ጀምሮ ተፎካካሪ ጠንካራ ቲም ነው እንግዲህ እኔ ያየሁት። ስለዚህ እሱን ለማስቀጠል ሁላችንም እየሰራ ነው። ከእግዚአብሔር ጋር እንግዲህ ጥሩ አመት እንደሚሆን ተስፋ ለ ደጎ አለ ካሊድ አለች። ጥሩ ኳስ እያሰራ ነው። ኮቾቹ ወጣቶች ናቸው። የተረዳዳ እንግዲህ አሪፍ ነገር የምንሰራበት አመት ነው ብዬ ነው የማስበው። ዘንድሮ ውድድር በጣም ከባድ ውድድር ነው። አሁንም ለዛ ነው ራሳችንን ለማየት ወዳጅነት እያደረግን ነው። ውድድሩም ከባድ እንደሚሆን ያው ይታወቃል። ሀያ ክለብ ነው። በጣም ረዥም ጨዋታዎች ነው ያሉት። ለዛ በጣም ጥሩ ተዘጋጅተናል። እኛም ለሀዲያ ትልቅ ደረጃ ውስጥ ሆኖ እንዲጨርስ እንጠራለን በጣም ሁሌም ሀዲያ ሆሳዕና እግር ኳስ ክለብ ደጋፊዎች ሁሌም ያው በመጥፎም ጊዜ በጥሩም ጊዜ ከጎናችን ናቸው ያሉት። አሁንም የእነሱ ኃይል ና ዘንድሮ በጸሎትም ጭምር ነው ብዬ ነው የማስበው። ና ሁሉም ሰው በዚህ ይሄ ክለብ የሁላችንም ስለሆነ ሁሉም ሰው ለሚመለከተውም አካልም የሚችለውን ጥሩ ነገር ድጋፋቸው አይለይም። ከዛ በዘለል ደግሞ የልጆችንም ሞራል ምናምን እየተጠበቀ ወጣቶች ስለሆኑ ጥሩ ነገር የምንችለውን ነገር እናደርጋለን። 2018 ብዬ አስባለሁ ይህ ሀዲያ ሆሳዕና ጠንካራ ተፎካካሪ አምና ከተሻለ ቲም ይኖራል ብዬ ተስፋ አረጋለሁ። ደጋፊዎቻችንን ከጎናችን እንዲሆኑ አንዱ አስራ ሰባት አስራ ሁለተኛ ተጫዋቾ ነው መኖር ያለበት ደጋፊያችን ነው። ስለዚህ ጠንካራ ተፎካካሪ እንድንሆን የኛም ዝግጅት፣ ሁለተኛ ደጋፊዎቻችን በማንኛውም ሁኔታ ላይ ከኛ ጋር ሆነው እኛን ሊያበረታቱን ሊደግፉን ያስፈልጋል። ስለዚህ ሀዲያ ሆሳዕና ደግሞ በ2018 የተሻለ ጠንካራ ተፎካካሪ የፕሪሚየር ሊጉ ተሳታፊ ክለብ ይሆናል ብዬ ተስፋ አረጋለሁ። ያው ኮምፒቲሽኑ ከባድ ነው የሚሆነው። ሀያ ቲም ነው ያለው። በተቻለን መጠን እኛም ያለንን ስኳር ተጠቅመን ጥሩ ውጤት እናመጣለን ብዬ ተስፋ አረጋለሁ። ካለን ዝግጅት አንጻር ደጋፊው ብዙ ነገር ይጠብቃል። እንግዲህ ደጋፊውን ለማስደሰት በተቻለ መጠን ኮቺንግ ስታፍ፣ ተጫዋቹ ያው ጠንክሮ እየሰሩ ነው ድጋፋቸውን ከዚህ ቀደም እንደነበረው ያው የሀዲያ ሆሳዕና ሲነሳ ደጋፊውም አብሮ ነው የሚነሳው። በተዘዋወርንበት ቦታ ሁሉ የሌሎች ደጋፊዎች አይታዩም። እኛ ግን እንደ የሊጉም ድምቀት የሆኑ ደጋፊዎች ስላሉ ደጋፊው ድጋፉን ያው ተጫዋች ድጋፍ ይፈልጋል። አብሮን በድጋፍ ልክ ከዚህ ቀደም እንደነበረው አሁንም ድጋፉን እንዲቀጥልና እንዲያበረታታ እንፈልጋለን። ሀዲያ ሆሳዕና በኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታውን ጥቅምት አስር ከባህር ዳር ከተማ ጋር በአዲስ አበባ ስቴዲየም ከቀኑ አስር ሰዓት ጀምሮ እንደሚያካሄድ የወጣለት ፕሮግራም ያሳያል። ታዲያ መጫወት ያጎራ፣ በሜዳው ላይ ለቅሶ ያጎራ፣ ብርቱ ከማሁ ያጎራ፣ መለያውን ለብሶ ያጎራ፣ ደግፈን ስንጨፍር ያጎራ፣ ስምን እየጠራ ያጎራ